ኤክሱ የነገረችኝን ልንገራችሁ። ስሙን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? ሁለት ዓመት ኦን ኤንድ ኦፍ ዴት ተደራርጓል። ከአንዱ ዓለም ጋር የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለሁለት ዓመት ምናምን ኦፌንድ እንደሆን እየሆንን አብረን ነበረን፣ እና በጣም አቢዩዝ ያደረገኛል ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረግኩትን ነገር አረግሽለኛል፣ ጓደኞቹ ጋር ይጠረጠረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ይሆን ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያለው እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር፣ ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስለ ስልኩንም ብሎ ካደረግኩት እንደዛም ሆኖ ሲሰክር ይደውል ነበር ይመስለኛል። ቀነኒ የገደላት መቶ ፐርሰንት አንዱአለም ነው ትላለች። አንዱአለም እንግዲህ የሆነ ከሆነ ከጫላ ከሚባል ወይም ስሙን አላቀው ከእሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ፣ አዲስ ገቢዎች ሰብስክራይብ እያረጋችሁ የእኔ ወዳጆች፣ ብቻና ብቻ ከሀቅ ኢንፎርሜሽን ውጭ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጭ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት። አለበለዛ ይቅርባችሁ። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱአለም በሚዲያ እንደምናየው ስርዓት